ሰላም ጤና ይስጣችሁ። ሀገራችን ሰላም ኢትዮጵያ ያርግልን። ዳዊት፣ ገብረ ማርያም፣ መኖሪያ አገር ከካናዳ፣ ተማሪ ያልፋል ታደሰ ስሬዱን ስለቆዩና አመሰግናለን። መልእክት አላት። ዳዊት ገብረ ማርያም እስከዛሬ ስትረዳኝ ስለነበረው ነገር ሁሉ አመሰግናለሁ። እስከዛሬ በምትልክልኝ ገንዘብ ለትምህርት ያስመላ አስፈላጊ የሆነ ነገር ሳረግበት ነበር፣ አመሰግናለሁ። አንተ ካልቻልክ ለሌላ ሰው እንድታስተባብርልኝ ስል በሉ እግዚአብሔር ስም እጠይቃለሁ።

እግዚአብሔር <Sess> ይመስገን። እና ልጄ በሽተኛ ናት። እንድታስተምሪልኝ እንድትረጅኝ በጣም እፈልጋለሁ። ልጄ በሽተኛ ናት። ሻምሺ ዘጠኝ መቶ ብር ነው መድኃኒት የምገዛው። እባክሽ ልጄን እርጅልኝ፣ እንዳታቋርጭብኝ። እንደ በመድኃኔዓለም ይዥሻለሁ። በሽተኛ ልጅ ልጄ ነው የምጓዘው እና እባክሽ እንድትረጅኝ። እኔ ልጄ በሽተኛ ናት። እባክሽን እናቴ እርጅኝ፣ እንዳታቋርጭብኝ። እኔ ብቻዬን ነው ውሃ የቀደው የሰው ቤት እያጠብኩ ነው ልጄን የማሳድጋት ና እባክሽ ስለ መድሃኒዓለም ነው እሚሻለው። ልጄን አጣቋር ጅብኝ ይልጅልኝ ልጄ በሽተኛ ናት። እባክሽ ስለ መድሃኒዓለም ነው እሚሻለው። እባክሽ እኔ በሽተኛ ልጅ ይዤ ነው የምጓዘው። እባክሽ አለም ፀሐይ ገብረ እግዚአብሔር መኖሪያ ሀገር ከአሜሪካ ተማሪ በፍቅር ጊዜውን ሲረዱልን ስለቆዩ እናመሰግናለን። ከእናትየው መልእክት አለ እግዚአብሔር ስጥልኝ እርዳታ ሻይልኝ አታቋርጭብኝ። በእሱ ነው ማስተምረው። ካልቻልሽ ለሌላ ሰው አስተላልፊልኝ እባክሽ። በጣም አመሰግናለሁ። ነጻነት ጸዳለ ማርያም መኖሪያ ሀገር ከጀርመን ተማሪ አሬድ ባህሩን ስትረጅልን ስለቆየሽ እናመሰግናለን። መልእክት አለሁ ነጻነት እስካሁን ትምህርቲን በአንቺ ብር ነበር ስረዴ ስማሬ የነበርኩት አሁን ግን አንቺ መርዳት ካልቸች፣ እኔ ትምህርቲ ማቆም ስለማልፈልግ ወይ ለጓደኞችሽ አስተላልፊልኝ። እርዳታሽ አይለይብኝ። ወላ የሱስ መኖሪያ ሀገር ከአሜሪካ ኤፍራታ ስለ አምላክ ስትረጅልን ስለቆየሽና እናመሰግናለን። መልእክት አላት ከእናትየው ወላ የሱስ ኤፍራታ አምላክ እናት ነኝ። እስካሁን ስታረግልኝ ስለነበረው ነገር በጣም እጅግ እጅግ አርጋ አመሰግናለሁ። ባለሽበት የድንግል ማርያም ጠብቅልኝ። አሁንም ሁለት ልጆች አሉኝ፣ ብቻዬን ነው እኔ በጣም ያመኛል። እርዳታ አይቋረጥብኝ። በጣም ነው የማመሰግነው፣ እስካሁን ድረስ ላደረግሽልኝ በጣም እጅግ እጅግ አመሰግናለሁ። ጤናሽን ይስጥልኝ። አንቺ ካልቻልሽ ለሌላ ለጓደኞችሽ ምናምን እንትም ብለሽ ንገሪልኝ። አመሰግናለሁ። ወልደ ኢየሱስ መኖሪያ ሀገር ከዱባይ ተማሪ የሰርካለም ጌታውን ስትረዳልን ስለቆየ እናመሰግናለን። መልእክት አላት እስካሁን ደስ ስትረዳኝ ስለነበረው በጣም አመሰግናለሁ። አሁን የምኖረው ጸበል ቦታ ነው እና በአንተ እገዛ እርዳታ ነበረ ስኖር ነበረ። አሁን ግን እርዳታ ናቆ ካቆምክብኝ የምንበላለሁ የሚበላውም የለኝም የምኖረውም ጸበል ቦታ ስለሆነ እባክህን አቅም ካለ አቅም ካለ እርዳኝ። አቅም ከሌለህ ደግሞ ለጓደኞች ለዘመኖች አስተላልፍልኝ። እስካሁን ስታደረግልኝ ነገር ሁሉ በጣም አመሰግናለሁ። ድንግል ማርያም ትጸልኝ ባለበት ጤና አንስት። አመሰግናለሁ ክብረት ትጸልኝ ወለተ ጊዮርጊስ መኖሪያ ሀገር ከሳውዲ ተማሪ ሲፈንዳን ለስትረጅል ስለቆየሽ እናመሰግናለን። ከእናትየ መልእክት አለ። እሺ፣ ወለተ ጊዮርጊስ እስካሁን ስለረዳሽን በጣም አመሰግናለሁ። ልጄን ብቻ ነው የማሳድገው። እግዚአብሔር ስጥልኝ። አሁንም እርዳታሽ እንዳይለየኝ። ካልቻልሽ አንቺ ለጓደኞችሽ እንድትነግርልኝ መልእክቴን አስተላልፋለሁ። እግዚአብሔር ስጥልኝ። በጣም ነው ማመሰግነው። ወለታ ጊዮርጊስ መኖሪያ ሀገር ከቤይሩት ወይዘሮ አበበች ዮሴፍን ስረዱን ስለቆዩ እናመሰግናለን። ከእርሳቸው መልእክት አለ። እግዚአብሔር ይስጥልኝ እርዳታ ሆና ተቆርጥብኝ። ልጄ ጤናህን ይስጥክ ደካማ ነኝ። የሚያውት ልጆች ሁላ የሚረዱኝ የሚሰጡኝ ታንተ ተቀብለው እያዩ ነው። ደካማ ጉልበት የለለኝ ጥርሴ የማይበላ አሮጊት ነኝ። ልጄ እርዳኝ፣ እግዚአብሔር ያቆይልኝ እግዚአብሔር ጤናችሁን ይስጣችሁ። ኢትዮጵያን የምትረዱ ልጆቻችን ሰላም ጤና ይስጣችሁ። ሀገራችን ሰላም ኢትዮጵያ ያርግልን። ቅድስት ቶለተ ተጻዲቅ መኖሪያ ሀገር ከሳውዲ ወይዘሮ አዳናችሁ ፎርዶፋን ሲረዱልን ስለነበር እናመሰግናለን። መልእክት አላት። እግዚአብሔር ይስጥልኝ ልጄ፣ እርዳታ ሻይለኝ አንች ብታጭ እንኳን ሌላ ስፖንሰር ፈልጊልኝ አደራሽ። እኔ ነኝ ደካማ ነኝ፣ አሮጊት ነኝ። ቅድስት ሁለት ዛርቃ መኖሪያ ሀገር ከሳውዲ ተማሪ የጽዮን ተስፋ ኢንስትረጅልን ስለቆየች እናመሰግናለን። ከናትየው መልክት አለ። ወረተ ጻድቃ አመሰግናለሁ። እስከዛሬ የደገፍከኝ ያገዝሽኝ እውነት ልጄ ተማሪ ናት፣ 12ኛ ናት ዘንድሮ ተፈታኝ ናት። እስከዛሬ ሁለት ልጆችን ይዤ ብቻ ነው የሚያሳድገው፣ ያለ አባት ነው የሚያሳድገው። ጎዳና ላይ ሸራ ወጥሬ ነው እና ምንም ስራ የለኝም። የሰው ቤት ልብስ አጥቤ ነው የምኖረው። አሁን ደግሞ ባክሽን ባክሽን አንቺ እንኳን ቢያቅትሽ ለጎደኞችሽ ምናምን አስረጅልኝ እና እችን ትምህርቷን እስ ይቴ ለምንሽ አሉ። ምንም ነገር የለኝም። ልጆች ይ ነው ምንከራተተው እና በጣም ችግር ላይ ነው ያለን እኛምስታቆርጡብን ስታቆርጡብን መጠን ነው እነዚህ ልጆች ላይ የቶቻ

እስካሁን ስለረዳሽኝ አመሰግናለሁ። እርዳታሽ አይቋረጥብኝ። እናም እስካሁን የመማረ ባንቺ ነው። አታቋርጪብኝ፣ ብር ላኪልኝ። እነ መክሊት መኖሪያ ሀገር ከእንግሊዝ፣ ወይዘሮ መሰረት ማሞን ስለሚረዱልን አመሰግናለን። መልእክት አላቸው እነ መክሊት። እግዚአብሔር ይስጥልኝ። እርዳታሽ አይለየኝ። ጤናሽን ይስጥሽ እናቴ። ወደፊትም እርዳታሽ አይለየኝ። የሰው እጅ አይቼ ለምኜ ነው ምኖረው የቤት ኪራይ ከፍየ ነው ያለ እናንተ ረዳት የለኝም። ጤናሽን ይስጥሽ፣ እግዚአብሔር ይስጥልኝ፣ መድኃኔዓለም ክብሩን ይስጥሽ፣ የስራ ገበታሽን ይባርክልሽ። ወለተ ሚካኤል መኖሪያ ሀገር ከአሜሪካ ህፃን ቅድስት በፍርድ ስለምትረጅልን እናመሰግናለን፣ መልእክት አላቸው። እሺ ወለተ ሚካኤል ወንድሜ ስለምትረጅልን እናመሰግናለሁ። ተቋርጦ ነበር ስለቀጠላችሁን እናመሰግናለን። እግዚአብሔር ያክብርልን። በምትልኪልን ብር ነው እሱ የሚማረው። ስለዚህ እርዳታ ሻይልን፣ እግዚአብሔር ይስጥልን። እነ መክሊት መኖሪያ ሀገር ከእንግሊዝ ተማሪ በለጠ ፍቃዱ ስለምትረጂልን እናመሰግናለን። መልእክት አለው። ተቆርጦብኝ ነበር። እስካሁን አንቺ በምታደርጊልኝ ድጋፍ በጣም አመሰግናለሁ። ድጋፍ እንደይልኝ ስል በአክብሮት ጠይቅሻለሁ። እግዚአብሔር ይስጥልኝ። እስካሁን እነ መክሊት መኖሪያ ሀገር ከእንግሊዝ ተማሪ ሄለን በየለን ስለምትረጂልን እናመሰግናለን። ከአባትየው መልእክት አለ እሺ መክሊት በጣም እናመሰግናለሁ። እንኳን ለ2018 በሰላም አደረሰሽ። ልጅን ተማሪዋን እያስተማርሽልኝ በአንቺ እርዳታ እዚህ ደርስናል። አሁንም ጤነሽና ምዝጋነሽን ከእግዚአብሔር ጋራ ምዝጋናን አቀርባሉ። በጣም ደስ ብሎናል። መልካም አመት ባሉንልሽ እናመሰግናለን። እነ መክሊት መኖሪያ ሀገር ከእንግሊዝ ተማሪ ሳሙኤል ገንንን ስለምትረጅ ልናመሰግናለን። ከእናትየው መልክት አለ እነ መክሊት በጣም እናመሰግናለን፣ እግዚአብሔር ይስጥልን። ያው ሳሙኤል የሳሙኤል እናት ነኝ። እሱ መናገር ምናምን አይችልም። በጣም እናመሰግናለን፣ እርዳታቸው አይለየን፣ እግዚአብሔር ይስጥልን። ባላችሁበት ሰላም ሆኑ። እነ መክሊት መኖሪያ ሀገር ከእንግሊዝ ዛም በእርሱ ፍቃድ ካሳውን ስለሚረዱልን እናመሰግናለን። ከእናትየው መልእክት አለ መክሊት አመሰግናለሁ፣ እግዚአብሔር ይስጥልኝ። አንቺ በምትሰጪ ልጄ እየተማረ ነው። አሁንም ድጋፍሻ የለኝ በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። ከቤተሰቦች ጋር በሰላም ያገናኘን። እነ መክሊት መኖሪያ ሀገር ከእንግሊዝ ተማሪ ሜሮን ሲሳይን ስለምትረዱልን አመሰግናለን። መልእክት አላት። እሺ እነ መክሊት ስለምትረጅኝ ትራጂን በጣም አመሰግናለሁኝ። እስካሁን ስላደረግሽልኝ በሙሉ እግዚአብሔር ይስጥልኝ። ከዚህ በኋላም እርዳታ ሻይልኝ ባለሽበት ሀገር ሰላም ያድርግሽ። ለምታረጊልኝ ነገር ሁሉ ፈጣሪ ብድሩን ይክፈልሽ። አመሰግናለሁ። በምታረጊልኝ ነገር ትምህርቴን እየተማርኩ ነውና እግዚአብሔር ይስጥልኝ። አመሰግናለሁ። ቆንጂት ወለተ ተንሳኤ መኖሪያ ሀገር ከአሜሪካ ተማሪ ተስፋ ከበደን ስለምትረጅልን አመሰግናለን። መልእክታለሁ ቆንጂት እስካሁን ስለምረጅኝ አመሰግናለሁ። እርዳታ ሻይ ሊ ሚኒስትር በጥጥና ጠይቃሉ። ወለተ ተንሳኤ መኖሪያ ሀገር ከአሜሪካ ተማሪ ሀና ስመኝን ስለምትረጅል እናመሰግናለን። ከእናትየው መልክት አለ። ወለተ ተንሳኤ፣ እግዚአብሔር ስራሽን ይባርክልሽ፣ የስራ ገባታሽን ይባርክልሽ። እኔን ስላገሽኝ ፈጣሪ ያግዝሽ። አንቺ በምትረጅኝ ነው ልጄን ማስተምራት። እርዳታሻ የለኝ በሽተኛ ነኝ፣ አካል ጉዳተኛ፣ አይኔን ያመኛን። እርዳታሻ የለኝ እቴ፣ እግዚአብሔር ያግዝሽ። ባተ ስላሴ መኖሪያ ሀገር ከሳውዲ ወይዘሮ አየሉቅ ምላቸውን ስለምትረጅልና መሰግናለን። መልክታላቸው እስከዛሬ ስለረዳሽኝ በጣም አመሰግናለሁ። እግዚአብሔር አምላክ ይባርክሽ። ያው ችግሪን ታውቂያለሽ። እኔ ትንሽ ታማሚ ነኝ ና በጣም ነው ማመሰግነው። ተባረኪልኝ። እድሜና ጤና ይስጥልኝ። ከምንም በላይ ጤና ነውና እድሜና ጤና ይስጥሽ። ክፋይን ካሽ እናቴ እወድሻለሁ። ይኔናት